ማታ ማለት ነው። በጩኸት ድምጻቸው እየገነነ ነበረ። ሲሰማኝ ነበር ያሉሽ ድምፅ በጣም የገነ ነበረ። ቤተሰብ እኔ በጣም ገርሞኛል። እንግዲህ ትላንትና አይታቸው አደሩታ። እናቷ እየተቆጣቻት ነበረ። እናቷ ያው ካላባት ልጅ ማሳደግ ከባድ እንደሆነ እኔ በጣም የሩታን እናት ትናንትና በጣም አድንቄያቸዋለሁ እውነት። እና ቤተሰብ የሆነ የተፈጠረ ነገር ደግሞ አለ። እሱን ነገር ደግሞ የምንደውልበት ቦታ አለ። ደውለን ትሰማላችሁ። ጉር ነው የምሰሙት። ሄርሜላ ምን እንደተፈጠረባት ትሰማላችሁ። እንግዲህ የሩታ እናት ሁሌም ክበሬልኝ፣ እህቷም እንደዚሁ። ለአብርሃም ክብር ሰጥታችሁ ያው ልጃችሁን እንደዚህ ካረገ በኋላ ከሌላ ሴት ጋርም እንደዚህ ከሆነ በኋላ እንደውም እሱን ይቅርታ እንድታደርግለት አብረው እንዲሆኑ ልጁ አብረው እንዲያሳድጉ ስለመከርሽ እናትየው የሩታ እናት አሁንም ክበሪልን። እናቶች ለዘላለም ነው ለምሎ። ቤተሰብ ትላንትና ትንሽ የሆነ ነገር የሰማሁት ነገር አለው። ማታ ላይ የሰማሁት ነገር ለእናንተ አሰማችኋለሁ። እኔ ይቅርታ አድርጊልኝና እኔ ትነግሪኛለሽ በስልክ ብያት ነው ለምን እኔ ቪዲዮ ስለምሰራ የኔን ቤተሰቦች መስማት አለባቸው፣ ብያት ነው። ትሰማላችሁ፣ ጉድ ቤተሰብ። ስልኳን ደግሞ ነው ቶሎ አላገኘውም፣ እና ደውለን እናሰማችኋለን ማለት ነው። ትናንትና፣ እኔ እንጃ፣ እኔ በጣም ነው የደነገጥኩ ስሰማ ነገሩ ማለት ነው። በእናታችሁ ይህን ቪዲዮ በደንብ አርጋችሁ ላይክ አርጉ። እኔ አንዳንዳችሁ ልከፋችሁ ይችላል፣ አንዳንዳችሁ ደስ ላችሁ ይችላል። ግን ይሄን ጉድ እናንተ መስማት አለባችሁ ነው፣ መስማት አለባችሁ ትናንት እንደተፈጠረ መስማት አለባቸው። ሄሎ ሰላም ነው አለን አለ እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። ሰላም እግዚአብሔር ይመስገን። አለ እንዴት ነሽ? ትላንትና ያው ያው ትከታታያቸዋለሽ አንቺ ያው እዛውም ስለሆንሽ፣ እንዴት ነበር ትላንትና የተደረገ የተፈጠረ ነገር አለ ምናምን ሲባል ነበረ ከሌላ ሰውም ጋር ደውዬ ነው የሰማሁት። ግን አንቺ ከነሱ ስለምትቀርቢ እስቲ ብት ነግሪኝ፣ በእናትሽ በናት። ትናንትና በጣም ደስ ብሎኛል። ብዙም ባልሰማም በትንሹም ሰምቻል። በቀን ነው በማታ ማታ የሩታ በሰራችው ቪዲዮ ማለት ነው እናትየው በጣም ትንብት ተናግረዋል፣ ነው የሩት ማለት መታረቅ እንዳለባቸው። አዎ መታረቅ እንዳለባቸው። ከዛ አብርሽ አይተዋል እንትኑ ቪዲዮን በጣም ተሰምቶታል። ገብቶሻል? እሳቸው ማየት ደግሞ እሳቸው በመነገራቸው እሱ ብሎታል፣ ተሰምቶታል፣ ተሰምቶታል። በቃ አሳቡ የቀይ ነገር ተሰጥቷል። ና ሄርሜላ ከጣላ ና

ብዙም አይደለም፣ ግን በእንደዚህ አይነት ሁኔታ ውጭልኝ፣ ሂጂልኝ፣ ምናምን እያለ ያናጫጭቃት ነበረ ማታ። ስልክሽ ግን ይቆራረጣል። ምን ሆነ ነው ስልክሽ ይቆራረጣል? ያለውበት ሁኔታ ያለበት አካባቢ ይሆናል። ኔትወርክ እጥረት አለ። ኦኬ ኦኬ እሺ እና አሁን ሄርሜላ ታረቁ ወይስ እንዴት ነው ጥላው ሄደች እንዴት ነው ነገሩ እንዴ በጣም የገረመኝ እግዚአብሔር በጣም ደስ ያለኝ ይሄን ነገር ስሰማ መልሶ ደግሞ ትንሽኛ ሁላችንም ደስ ብሎና ትንሽ ደግሞ ያግባባት ነበረ አገረም መልሶ ያግባባት ነበር ያው ባንዴ እንትን ላለ ማለት ትንሽ እያንትን እያላት ነበረ፣ እያባባት ነበረ። አዎ እንደዛ ነገር እያደረጋት ነበረ። ማታ ማለት ነው። በጩኸት ድምጻቸው እየገነነ ነበረ፣ ሲሰማኝ ነበር። ያብርሽ ድምጽ በጣም ይገን ነበረ። ስጭ እየጮህ ነበረ ሲናገር የነበረው እና ሳይታረቁ አይቀርም፣ ግን በጣም ደስ በሚል ሁኔታ ይመስለኛል። እንደዛ ነገር ነው። በጣም ይገርማል። አዎ ትላንትና እኮ የውታ እናት በጣም ደስ የሚል ነገር ነበር ሲያወሩ የነበሩት። በጣም ልጃቸው ከባሏ ጋር እንድትታረቅ ልጇን አብረ እንድታሳድግ ነው የሚፈልጉት። እንግዲህ እቺ ምቀኛ ነች መሀላቸው የገባችው። አብረው እንዲያሳድጉ እንድታረቁ፣ ሰላም እንዲፈጠር ነው የሳቸው ፍላጎት። እች ጠቄም እንዴ ምን ምን እንደሆነች በማይታወቅ ሁኔታ ነው ሰውን እያተራመሰች ያለችው። ናቶች ብዙን አባት እያተራመሰች ያለችው ሄርሜላ ናት፣ እንደዚህ አይነት ጠውጭነት የምታመጣው። አሁን እግዚአብሔር ይደናቸዋል ብዬ አስባለሁ። እኔማ በቃ ሄርሜላን አብርሽ ከህይወቱ ካላወጣ አሁንም እኮ ሁሉ ነገር ሊስተካከል አይችልም፣ አይደለ? ሄርሜላን ከህይወቱ ማስወገድ አለበት። እሱ አሁን እኮ ይሄ መቅበዝበዙ እኮ ነው የሚያናደው። ሰውን እኮ እያናደድ ያለው እኮ ይሄ መቅበዝበዙ ነው። ወይም ቆርጦ አይቆርጥም። ገብቶሻል ቆርጦ አይቆርጥም። በቃ ዝም ብሎ ወይ ከሩታ ጋር አይሆንም፣ ወይ ከዚች ጋር አይሆንም። በቃ ልቡ ሁለት ነው ያለው። አሁን ምንድን ነው ይሄን እድል ተጠቅሞ ትናንትና፣ አሁን የሩታ እናት ጥሩ ነገር ነው ያደረጉት፣ ይሄን እድል ተጠቅሞ ሂዶ ከእሷ ጋራ እንትን ቢል ግን። ይሄዳለሁ ምናምን እያለ ነበር አይደለም። አው ያለ ነበረ። ይቅበዘበዛል፣ ህዝብ ሚዝም ይላል እሱ ኮና። አሁን እኮ ውዝግብ የሚፈጥረው ነገር እኮ እሱ ነው። አሀ እሱ እሄዳለሁ ስላለ ነው ቡታጅራ እሄዳለሁ ስላለ ነው እሱ የተናደደችው ማለት ነው። አው እና ታዲያ ለምንድን ነው ቡታጅራ እሄዳለሁ ስላለ? አው በጣም ይገርማል። እንደ እሷ መውለጇ ደግሞ ደርሷል። አዎ ለዛም ይሆናል ማለት ነው መሄድ የፈለገው። ለማንኛውም እህት ያመሰግናለሁ። ያው ስልኩ ትንሽ ይቆራረጣል። ቴንኪው አመሰግናለሁ፣ ይሄን ነገር ስለነገርሽኝ በጣም ነው ያስደሰሽኝ፣ እውነት ይህን ነገር ስሰማ ማለት ነው። እሺ እናት ያመሰግናለሁ። እሺ ውድ እንግዲህ ቤተሰቦች ሰምታችኋል። አብርሃም ያው ትላንትና እናትዬ በተናገሩት ነገር አብርሃም ወደ ሚስቱ ወደ ልጁ እናቴ ሄዳለሁ ስለ ያም እንግዲህ ሄርሜላ ነች፣ መሀል ላይ እየገባች ሁሉን ነገር እያፈረሰች ያለችው። እንግዲህ ሄርሜላ ባክሽን ከህይወታቸው ውጭና እነዚህ ልጆች አንድ እንዲሆኑ ነው የምንፈልገው። ባክሽን ተፋቻቸው እነዚህ ልጆች ነው ምለው። ለማንኛውም ቤተሰብ እወዳቸዋለሁ፣ አክብራቸዋለሁ። መልካሙን ነገር ያሰማልን ነው ምለው። ለማንኛውም ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እወዳቸዋለሁ፣ ክበሩልኝ። ቻው ቻው።